እስተ ዜና ሀገራችን የባህር በር ለማግኘት የጀመረችው ጥረት የህልውና ጉዳይ ተደርጎ ሊወሰድ የሚችል ስታዊ ጥያቄ መሆኑ ተገለጸ። ዛሬ ስርዓተ ቀብራቸው ተፈጸመው ተቀዳሚ ሀቂ መልእክስ ማስተዋልና ትዕግስትን ካስማቸው አድርገው የኖሩ እንቁ ኢትዮጵያዊ ነበሩ ሲሉ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። ሰላም የተከበራችሁ የአፋር ቲቪ ተመልካቾቻችን የሰአቱን ዜና ይዘን ቀርበናል ዜናዎቹን በመምራት ሪያን አብደላ ብሬያችሁ ቆይት አድርጋለሁ እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩም በቅድሚያ ኢትዮጵያ የባህር በር ለማግኘት የጀመረችው ጥረት የህልውና ጉዳይ ተደርጎ ሊወሰድ የሚችል ፍትሀዊ ጥያቄ መሆኑ ተገለጸም። በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ እና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶች የኢትዮጵያ ስትራቴጂካዊ ነጻነት ዙሪያ በሰመራ ዩኒቨርሲቲ የፓናል ውይይት ተካሂዷል። የአባይ እና የቀይ ባህር ትስስር እንዲሁም የአፋር ክልል ስትራቴጂካዊ ሚና በሚል ርዕስ የውይይት መነሻ ጽሑፍ ቀርቦ ውይይት ተደርጎበታል። በዚህ ጉዳይ ላይ ተጨማሪ ዘገባ አለን፣ እንደሚቀጥለው ይቀርባል። በውሃ ተከባ የባህር በር የተነፈገች ሀገር ኢትዮጵያ። በውሃ የተከበበች ህዝቧ ግን የባህር በር የተነፈገ ሀገር ነው የኢትዮጵያ ህዝብ ስለ ቀይ ባህር አንናገርም፣ አናነሳም፣ ጉዳዩ ከተነሳም ለግጭት ነው በሚል የተሳሳተ ትርክት ህጋዊ መብቱን አቶ ቆይቷል። ያ ስህተት የሚታረምበት ጊዜው ታዲያ አሁን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረው ነበር። የባህር በር ጥያቄ የቅንጦት ጉዳይ ሳይሆን ከራስ ታሪክ ጋር የመታረቅ ጉዳይ ነው በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅ በሰምራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶች እና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስር እና የአፋር ክልል ስትራቴጂካዊ ሚና መዳሰስ በሚል ርዕሰ ጉዳይ በሰምራ ዩኒቨርሲቲ የምክክር መድረክ ተካሂዷል። የባህር በር ጥያቄ የቅንጦት ሳይሆን ከራስ ታሪክ ጋር የመታረቅ ጉዳይ ነው ሲል የውጭ ጉዳይ ኢንስቲትዩት በሰመራ ዩኒቨርሲቲ በተካሄደው የፓናል ውይይት ላይ ገልጿል። የአባይና ቀይ ባህር ትስስርና የአፋር ክልል ሚና በሚል መሪ ሐሳብ በተካሄደው በዚህ ውይይት ላይ ንግግር ያደረጉት በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ መህዲ እንደገለጹት የባህር በር ጥያቄያችን ኢትዮጵያ በታሪክ በህግ፣ በተፈጥሯዊና ጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት የሚጠበቅባትን ሚና የመወጣት ጉዳይ ነው ብለዋል። ከዚህ በመነሳትም ልክ እንደ ታላቁ የኢትዮጵያ ህዳሴ ግድብ የባህር በር ጉዳይም ብሔራዊ መግባባት ሊፈጠርበት የሚገባ ጉዳይ መሆኑን አንስተዋል። አባይ ላይ የወሰድነውን የዲፕሎማሲ ስኬት በባህር በር ጉዳይ ላይም መደገም እንዳለበት አውስተዋል። ባህር ውስጥ ያሉ ሀይሲ ትላልቅ ውቅያኖሶችና ባህሮች ውስጥ ያሉ ሀብቶች እኛ ንም ይመለከተናል። እኛ ስንል ባህር በር የሌላቸው ታዳጊ ሀገራትን ነው። ሁሉ ይመለከታል። ባህር በር የሆኑ ሀገራት ኢኮኖሚያዊ ፋይዳቸው ደግሞ በዓለም አቀፍ ንግዱ ስም የመሳተፍ መብታቸው እንዲጨምር ኢኮኖሚያዊ ጥቅምም አላቸው። በእነዚህ ሁሉ ጉዳዮች ላይ ባህር በር ካላቸው ሀገራት እኩል የመጠቀም መብትና ባህር በር ሲኖር ነው ይህንን ሰስቴነብል ዲቨሎፕመንት ጎልን ውጤታማ በሆነ መንገድ ማሳካት የምችለው ማለት ነው። የሰመራ ዩኒቨርሲቲ ፕሬዝዳንት ዶክተር መሐመድ ዑስማን በበኩላቸው የኢትዮጵያ ህልውና በአባይና በቀይ ባህር ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገው መጠነ ሰፊ ጥረት ጠቀሜታው ለቀጠናውም ጭምር መሆኑን አስረድተዋል። በምስራቅ አፍሪካ የውሃ ማማ የሆነችው ኢትዮጵያ የባህር በር የማግኘቷ ጉዳይ ለነገ የሚባል እንዳልሆነም አስገንዝበዋል። በታላቁ ህዳሴ ግድብ ላይ የተደረገው የዲፕሎማሲ ተጋድሎ በቀይ ባህር ላይም ሊደገም እንደሚገባ አመልክቷል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት በታሪክ አጋጣሚ ያጠናውን የባህር በር አሁን ላይ አጥብቀን መሻታችን ራስን የመሆን የመፈለግ ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው ሲሉ ገልጸዋል። የባህር በር ጉዳይ ኢትዮጵያ በታሪክ፣ በህግ፣ በተፈጥሯዊ እና በጂኦፖለቲካዊ እውነታዎች የሚገባትን ቦታ የማግኘት እንዲሁም የሚጠበቅባትን ጂኦፖለቲካዊ ሚና የመወጣት ጉዳይ መሆኑንም አንስተዋል። ወደ ቀይ ባህር ሲቀርብ ኃያልነት ብቻ ሳይሆን እሳቢያችንም ይሰፋል። ከቀይ ባህር ስንድርቅ ደግሞ ወደ መመንመን ወደ መኮስመን አደጋ እንጠቃለን። ላለፉት ሶስት አስርት ዓመታት የጂኦ ፖለቲካ ኩስምንናም ብቻ ሳይሆን ባህርን በተመለከተ የእውቀት መቀንጨር አጋጥሞናል ብዬ አስባለሁ። ስለ ባህር ምርምርና ፖሊሲ ውይይት ማካሄድ ፈጽሞ የሚታሰብ አልነበረ። በዚህ ስለ ባህርና ባህርነክ እውቀት በዚህም ስለ ባህርና ባህርነክ እውቀት ማመንጨት ሳይቻል ቀርቷል። ሆኖም ከለውጥ በኋላ መንግስት በቀየሰው አዲስ አካሄድ ያ የቁጭት ያ ያለማውራት ዘመን አክትሟል ማለት እንችላለን። በቀይ ባህር ጉዳይ ከአሁን ቀደም በርካታ ኢትዮጵያውያን ጀግኖች የህይወት ዋጋ ከፍሏል ያሉት ደግሞ የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞዶር ተገኝለታ ናቸው። የአሁኑ ትውልድም የባህር በርን ለማግኘት የሚደረገውን ጥረት በዲፕሎማሲ መንገድ የራሱን ሚና ሊወጣ እንደሚገባም ጠቁመዋል። የወደብ ጉዳይ ልባት አለማግኘት ከቀጥለን በኢትዮጵያ የኢኮኖሚና የፖለቲካዊ አለመረጋጋት እንዲ ሲፈጠ በአንድ ሆነ በሌላ መልኩ አስተዋጽኦ ማድረጉ አይቀርም። ክብራት እና ክብራት ከዚህ በተጨማሪ ከትላልቅ እስከ ትናንሽ ደረጃ ያሉት ሀገራት በቀጠናችን ላይ የጦር ሰፈር ገንብቶ የሚገኙ ሲሆን ይህ ሁኔታ በራሱ ይዘት የሚመጣ የችግሮች አስቀድሞ በመተመኝ በማዘጋጀት በመዘጋጀት የሀገራችን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጁነት ማድረግ አስፈላጊ የሆነበት ጊዜ ላይ እንገኛለን። የማህበረሰብ አቀፍ ጤና መድህን አገልግሎት የመክፈል አቅምን ባገናዘበ መዋጮ ተግባራዊ ሆኖ እንዲቀጥል ተገለጸም። በክልሉ የማህበረሰብ ጤና መድህን ትግበራ የበለጠ ለማሳለጥ የሚያስችል አዳዲስ አሰራሮችን ለማስተዋወቅ ያለመ ክልል አቀፍ የአመራር ግንዛቤ መፍጠሪያ መድረክ በሰመራ ከተማ ተካሂዷል። አሚር መሐመድ በተከታይነት ይዞታል። የማህበረሰብ አቀፍ ጤና መድን አገልግሎት የመክፈል አቅምን ባገናዘበ መዋጮ ተግባራዊ ሆኖ እንደሚቀጥል ተገለጸ። በአፋር ብሔራዊ ክልላዊ መንግስት ክልላዊ ቋት ምስረታና የመክፈል አቅምን መሰረት ያደረገ መዋጮ ማስተግበሪያ ክልል አቀፍ የአመራር ግንዛቤ መፍጠሪያ መድረክ በሰመራ ከተማ ተካሂዷል። በዚህም የ2018 ዓ ም ማህበረሰብ ጤና መድን አገልግሎት የመክፈል አቅምን ባገናዘበ የክፍያ መዋጮ ተግባራዊ ሆኖ እንደሚቀጥል ከጠቅላላ አመራሩ ጋር የጋራ ተደርጓል። በመድረኩ ላይ ላይ ተገኙት የአፋር ክልል ጤና ቢሮ ኃላፊ አቶ ያሲን ሐቢብ እንደገለጹልን ጤናማና አምራች ዜጋ ለመፍጠር መንግስት በትኩረት እየሰራ መሆኑን ገልጸው፣ በተለይ በጤናው ዘርፍ በገንዘባቸው ለመታከም የሚቸገሩ ዜጎች በማህበረሰብ አቀፍ ጤና መድህን አገልግሎት ሽፋን በትንሽ ክፍያ የተሻለ ሕክምና እንዲያገኙ በሁሉም ወረዳዎች በትኩረት እየተሰራ ይገኛል ብለዋል። ሌሎቹ ክልሎች ከጀመሩ በጣም ቆይተዋል። ግን በዚች ሰባት አመት ከአንድ ወረዳ ነው አርባ የገባ ነው። ይሄ ትልቅ ፕሮግረስ ነው። እንግዲህ በሺዎች ነው የነበረው በሰዓቱ በአሁን ሰዓት ከ157 ሺህ በላይ ህዝብ እንዲያቅፍ ተደርጓል፣ በዚህ በማህበረሰብ አቀፍ ጤና መድም ማለት ነው። ይሄ ማለት ህብረተሰቡ አርብቶ አደር ነው። የኛ ከሌላው በጣም በጣም የተለየ ነው። ሂደቱም ዌይ ኦፍ ላይፉም ማለት ነው የአርብቶ አደሩ። በዚህ ምክንያት ነው በከፍተኛ ሁኔታ ለመስራት ታቅዶ ከፕሬዚደንቱም ጀምሮ ህዝቡን በሙሉ እያነቃነቅ በዚህ ደረጃ የገባ ነው። እንግዲህ ወደ አንድ ሚሊዮን አካባቢ ማህበረሰብ ነው የታቀፈው። በቁጥርም ብር ወደ 37 ሚሊዮን ብር ነው የሰበሰበው ህዝቡ ከራሱ ማለት ነው። ይሄ ትልቅ ነገር ነው። አጠቃላይ የጤና ስርዓቱንም ረን የሚያደርግ ኮስት ነው እንደ ህዝቡ መጠን ማለት ነው። ህብረተሰቡ የአገልግሎቱን ጠቀሜታ ተረድቶ በይበልጥ ተጠቃሚ እንዲሆን ተጠናክሮ መቀጠል እንዳለበት አስገንዝበው የማህበረሰብ አቀፍ ጤና መድህን አገልግሎት ለህብረተሰቡ የጤና ዋስትና ለመሆን መቻሉ ትልቅ ውጤት እንደሆነ የነገሩን ደግሞ የሜዲካል ዳይሬክተር የሆኑት ዶክተር ኢድሪስ መሐመድ ናቸው። አዛ ኢንዶ ሁሉም ማህበረሰብ የጤና አገልግሎት ማግኘት አለበት። ሁሉም ማህበረሰብ የጤና አገልግሎት ማግኘት አለበት ስንል አንዱ ይሄንን ተደራሽ ለማድረግ አንዱ መካኒዝማችን የጤና ኢንሹራንስ ነው። የጤና ኢንሹራንሱ ነው ይዘን የምንሄደው ማለት ነው። ስለዚህ የጤና ኢንሹራንሱን ስናደርግ ኢንሹራንሱ የሚያቅፋቸው የህብረተሰብ ክፍሎች አሉ። በተለይ የማህበረሰብ አቀፍ ጤና መድን የምንለው ህብረተሰቡን ማዕከል ያደረገ መደበኛ ኢኮኖሚ የሌላቸው ወይም ደግሞ የመንግስት ሰራተኛ ያልሆኑት አርብቶ አደር ሊሆን ይችላል፣ አርሶ አደር ሊሆን ይችላል፣ ጥቃቅና አነስተኛ ሊሆን ይችላል፣ ምንም የሌለው የድሃ ድሃ ሊሆን ይችላል። ይሄንን ሊያቅፍ የሚችል ነው። ሌላው ሁለተኛው የመንግስት ሰራተኞች ናቸው። ሁለተኛው ኢንሹራንስ የመንግስት ሰራተኞች እነዚህን አክሰስ ካደረግን ዩኒቨርሳል ሄልዝ አክሰስ ጤና ለሁሉም ተደራሽ አደረግን ማለት ይቻላል። የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር ወይዘሮ አምሮት አንዶለን በበኩላቸው ማህበረሰብ አቀፍ ጤና መድን አገልግሎት የመክፈል አቅምን ባገናዘበ ክፍያ መዋጮ የጤና ስርዓትን ተግባራዊ በሚያደርገው አዲስ አሰራር ተግባራዊ ሆኖ እንደሚቀጥል ተናግረዋል። በክልሉ የሚገኙ የተበታተኑ ቋቶችን ከፍ ወዳለ ቋት ለመሰብሰብና ክልላዊ ቋት ለመመስረት የታቀደው ስራ ይበል የሚያስብል እርምጃ ቢሆንም በየወረዳዎቹ ያለውን የመድኃኒት አቅርቦ ስራ ዝርጋታን ያለበትን ችግር እንዲፈታላቸው የመድረኩ ተሳታፊዎች ጠይቀዋል እኔ እንደ አንድ ጥያቄ በወረዳዎች ላይ የመድኃኒት ጉዳይ ነው አሁን ትንሽ ጤና ምድር ላይ መሰናክል የሚሆንብንና እሱን ወረዳዎቹ በተቻለ መጠን ይሄንን የመድኃኒት እንደ ወረዳ የሚገዛበትን የመድኃኒት ማጠናከር ያሉትን ክፍተቶች የመሙላት ስራ በደንብ ቢይዙ ጥሩ ነው ብዬ ነው የማስበው ምክንያቱም የወረዳ አስተዳደሮች የዞን አመራሮች እኛ ጋር ስላሉ የመድኃኒት ሰርኩላር እያንዳንዱ ወረዳ በሚችለው ልክ ለራሱ እንደየወረዳው የተወሰነ ከራሱ መግዛት እንዳለበት ሰርኩላር ደብዳቤ ተላልፈዋል። ግን ምን ያክል ተፈጻሚ ሆኗል የሚለው ስቲል እንትን ስለሚፈልግ ይሄንን ትኩረት ብንሰጥበት የሚል ነው። ከዛ ውጪ ጥሩ መድረክ ነው። አመሰግናለሁ። የክልሉ ስራና ክህሎት ቢሮ አይዑዳ ኢናክሲዮን ከተባለ ግብረሰናይ ድርጅት ጋር በመተባበር በክልሉ ስራ አድል ፈጠራ ዙሪያ የተዘጋጀ የባለ ብዙ ዘርፍ ውይይት መድረክ በሰመራ ከተማ ተካሄደ። መሀመድ አሊ። በክልሉ ስራ አድል ፈጠራ ዙሪያ የባለ ብዙ ዘርፍ መድረክ ለመመስረት ያለመ የውይይት መድረክ በሰመራ ከተማ ተካሄደ። በመድረኩ በዘርፎ የተሰማሩ መንግስታዊና መንግስታዊ ያልሆኑ ባለድርሻ አካሎች፣ የሴቶችና ወጣቶች አደረጃጀቶች እንዲሁም ሌሎች ባለድርሻ አካሎችም ተገኝተዋል። የውይይት መድረኩን የክልሉ ስራና ክሎት ቢሮ ምክትል ኃላፊ አቶ መሐመድ ያዩ በንግግር የከፈቱ ሲሆን በመቀጠልም የዕለቱን መርሃ ግብር በተመለከተ የአዩዳ ኢንአክሲዮን አፋር ፕሮጀክት አስተባባሪ አቶ አስፋ ሙሉ ጌታ ለቤቱ ገለጻ አድርገዋል። በውይይት መድረኩም አጠቃላይ ላይም የክልሉ ስራና ክሎት ቢሮ ምክትል ኃላፊ አቶ መሐመድ ያዩ በክልሉ በወጣቶች ስራ እድል ፈጠራ ዙሪያ ሁሉም ባለድርሻ አካሎች ተቀራርበው በቅንጅት የሚሰሩበትን ምቹ ሁኔታ ለመፍጠር ያለመ ውይይት መደረጉን አስረድተዋል የዛሬ ስብሰባ ዋና ዓላማው ፕላትፎርም መስረት ነው ስራ እድል የምንለው ምንድን ነው ስራ እድል የምንፈጥረው ለማን ነው ስራ እድል የሚገኘው እንዴት ነው የሚለው ይሄ ስራ ማን ነው የምሰራው የማን ስራ ነው እንዴት ነው የምሰራው የምለው ነገር ላይ ባለድርሻ ለማሳተፍ ነው ስልጠና ተቋማት የሚቀጥሩ ተቋማት ይሄን ፋሲሊቴት የሚያደርጉ አካላት በጋራ ሆኖ ፕላትፎርምን ለመስራት ነው። ይሄ ፕላትፎርም በቀጣይ እየጨመረ ቁጥሩንም አሰራሩንም እየዘመነ ዛሬ ለመጀመሪያ ጊዜ ነው። አንዳንድ እንደ ኦሮሚያ ባሉ አካባቢዎች የሰሩ ጥሩ ተሞክሮዎች አዩዳ ነው ያቀረበው። ይሄን መድረክ በዚህ መልኩ ምስረታ ጀምረን በቀጣይ የተሻለ ነገር እንዲሰራ ለማድረግ ደግሞ አዩዳ እናመሰግናለን። ይሄ ስራና ክህሎት ቢሮና ሌሎች አጋር አካላት በጋራ በየስድስት ስድስት ወር ሊሆን ይችላል፣ በየ አራት ወር አሁን በምናስቀምጠው ፕሮግራም በቀጣይ እንዴት ነው የተጠናከረ የመሄደው ነገር እያየን ግን ስራ ድሎች፣ የሚገኙ ስራ ድሎች ደግሞ ወደ ገበያ እንዴት ይወጣሉ? ስራ ድል የሚፈጥሩት እነማን ናቸው? ሁሉም ባለድርሻ የራሱን እንጀኦዎች ስራ ድል ላይ የሚጫወቱት ሚና፣ ባንኮች ብድር ላይ ኢንተርፕራይዞች ደግሞ ባገኙት እድል እንደተጠቅመው ወደ መምራት የተሻለ ነገር ይገባሉ። ወጣት ማህበራት ተወካዮች አሉ። ሴቶች ፌዴሬሽኖች፣ ሴቶች ሊጎች በቃ ሁሉ አቀፍ ሁሉንም ማህበረሰብ ያቀፈ ስለዚህ ጉዳይ በየጊዜ የሚወያይ ፕላትፎርም መመስረት አለበት ብለን ከአዩዳ ጋር ፕሮግራም አድርገን እየሰራን ነው። በቀጣይ የተሻለ ነገር ይመጣል ብለን ነው የምናስበው አጠቃላይ ፕሮግራሙ ፕላትፎርም ነው መስራት ነው ስራ እድል ፈጠራ ላይ ማልቲ ስቶክሆልደር ፕላትፎርም የሚባለው ሁሉንም ማህበረሰብ ያቀፍ። የአይሁዳዊን አክሲዮን አፋር ፕሮጀክት አስተባባሪ አቶ አስፋ ሙሉጌታ የውይይት መድረኩ በስራ እድል ፈጠራ ዙሪያ የሚሰሩ ባለድርሻ አካሎች ተቀራርበው የሚደጋገፉበትን አሰራር ለመቀየስ ያለመ መሆኑን አስረድተዋል። ይህንን መድረክ ለማዘጋጀት ያገዘን ፕሮጀክት አለን። ከጣሊያን የልማት ድርጅት ያሸነፍነው ፕሮጀክት ራይዝ አፋር ያል ነው። እኛ አዩዳ ኢን አክሲዮን ማለት ነው። ኮፒና አይሲዳ ሆነን ለሶስት የምንሰራው ድርጅት ፕሮጀክት ነው። በዚህ ፕሮጀክት አማካኝነት ከሚተገበሩ ሶስት ዋና ዋና ውጤት ተግባራት ውስጥ አንደኛው የትብብር መድረክ ማዘጋጀት ነው እና ይሄ አፋር ላይ ከስራ ፈጠራ ጋር ከሴቶችና ወጣቶች ተጠቃሚነት ጋር በተገናኘ ስራ የሚሰሩ ድርጅቶች እንዲተጋገዙ የተበጣጠሰ ስራዎቻቸውን ወደ አንድ አምጠው መምራት እንዲችሉ ዲፕሊኬሽን ኦፍ ሪሶርስ እንዳይኖር እሱን ለመቀነስ እንድንመካከርበት፣ እንድንደጋገፍበት፣ ጥናቶችን እንድንደግፍ፣ በጥናቶች መሰረት ስራዎቻችን እንድንሰራ አንድ ተቋም ለማቋቋም ነው። በተለይ በክልል አቀፍ ተቋም በዋናነት ይህንን ተቋም ለመመስረት መነሻውን ያመጣው የአፋር ክልል ስራና ክህሎት ቢሮ ነው። እኛ ደግሞ ይህንን ከቢሮ ያገኘነውን እንትን ወደ ፕሮፖዛል ቀይረን ለጣሊያን የልማት ድርጅት በማቅረብ የልማት ትብብሩ ድጋፍ አድርጎልን በእሱ ነው እንትን እያደረግን ያለ ነው። በቀጣይም ይህን ዓላማ የበለጠ ስኬታማ ለማድረግ የሚያስችሉ የተለያዩ አደረጃጀቶች እንደሚፈጠሩን ፕሮጀክት አስተባባሪው ጠቁመዋል። ይሄ መልቲ ስቴክ ሆልደር ፕላትፎርም የኛ ተቋም ነው ብለን የምናስበው ተቋም አይደለም። የሁሉም የንጂዎች ተቋም፣ የሁሉም የግል ተቋማት በተለይ ከስራ ፈጠራ ከልንቶ መሰረት ጋር የሚሰሩ ድርጅቶች የግል ተቋማት በኢንዱስትሪ ዘርፍ የሚሰሩ አሉ፣ በግብርና ዘርፍ የሚሰሩ አሉ። የነዚህ ሁሉ ተቋም ነው። እንተባበርበታለን፣ ቴክኒክና ሙያዎቻችንን እንደግፍበታለን፣ ወጣቶቻችንንና ሴቶቻችንን እንደግፍበታለን፣ እርስ በርስ እንማማርበታለን ብለን ያቋቋም ነው መድረክ ነው እንግዲህ ዛሬ እንደ ላ እንደ ላውንችንግ እንደ መመስረቻ ፕሮግራም ነው። ከዚህ መመስረቻ በኋላ በጋራ ተነጋግረን የተለያዩ ኮሚቴዎችን እናቋቁማለን። መንግስት የሚመራው ኤንጆዎችና ፕራይቬት ሴክተሮች ያሉበት ተቋም እናቋቁማለን። የሴቶችን ሁለንተናዊ ተጠቃሚነትና ተሳትፎ ለማሳደግ ትውልድ ላይ መስራት እንደሚገባ የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገለጸም። ቢሮው ዓለም አቀፍ የልጃ ገረዶች ቀንን በአሳይታ ከተማ አክብሯል። አብዱ መሀመድ እንደሚቀጥለው ያቀርበዋል። በአደጋ ጊዜ ለራሴ ጉዳይ ግንባር ቀደም ተሳታፊና የለውጡ መሪ እኔ ራሴ ልጅ ገረድነ በሚል መሪ ቃል ዓለም አቀፍ ልጅ ገረዶች ቀን በአይሲታ ወረዳ በርጋ ቀበሌ አብደላ ቃ አንደኛና ሁለተኛ ደረጃ ትምህርት ቤት ተከብረዋል። በዚህ ሁነት ላይ በመገኘት የመክፈቻ ንግግር ያደረጉት የክልሉ ሴቶችና ማህበራዊ ጉዳይ ቢሮ የሴቶች ተሳትፎና ተጠቃሚ ዳይሬክተሮች ዳይሬክተር ወይዘሮ ፋጥማ ሀንፍር እንደተናገሩት ሴቶች ያላቸውን አቅም አውጥቶ ዓላማቸውን የሚያሳኩበት መብታቸውን የሚያከብሩበት ከፍተኛ ደረጃ ለመድረስ የሚረዳ በዓል ነው ብለዋል። የዛሬው በዓል አከባበር አላማው እንግዲህ አይሴታ ወረዳ አብደላ ገዓስ ሁለተኛ ደረጃ ትምህርት ቤት ላይ እያከበርን ያለነው የልጃገረዶች ቀን የልጃገረዶች ቀን ደግሞ በአለም ደረጃ በተለያዩ ኩነቶች ይከበራል። አንስባል ደግሞ ሴቶች ያላቸውን መብት ያላቸውን አቅም የሚያሳድጉበትና የሚያሳዩበት ለሌሎች ሴቶች ምሳሌ ሊሆኑ የሚችሉ ግንባር ቀደም የሆኑ ሴቶች ወጥተው ልምዳቸውን የሚያካፍሉበት ቀን ነው። ይህ ማለት ሴት ወጣቶች ማን እንደ ማንኛውም ወጣት በጾቷ በወጣትነቷ ማግኘት ያለባትን መብት የማሳወቅና እየደረሰባቸው ያሉ የተለያዩ ጥቃቶችን ለመከላከልና መብታቸውን ለማስከበር የማህበረሰቡን ግንዛቤ ደግሞ ለመፍጠር አመቺ ቀን ነው ማለት ነው። በመቀጠል የኢሲት ወረዳ ሴቶች ለመባለ ጉዳይ ጽህፈት ቤት ኃላፊ ወይዘሮ መዲና አሚን እንደተናገሩት ይህ የልጃገረዶች በዓል ወረዳቸውን ሴት ተማሪዎች ከትምህርት ገበታቸው እንዳይቀሩ ያላቸውን እንቃቅም አውጥቶ ማህበረሰቡን መጥቀም የተችሉበት ማሳያ መሆኑን ተናግረዋል። የምናከብረው የልጃገረዶች በ በዓል ነው ልጃገረድ ማለት የአገር ሰምላይ ትምህርት ሆን አንድ ልጅን ማስተማር ሴት ማስተማር አገርን በመስተማር እንደሚባሉ ነገሮች። እነዚህ ዛሬ እዚህ ጋር የምናደርገው በጣም አስፈላጊና ጥሩ በዓል ብዙም ሰው ልጃገረዶች የተገኙበት በሁለቱም ትምህርት ቤት ከበረጋም እንዲሁም ከኮረዶራም ቀበሌ ተማሪ የልጃገረድ ተማሪዎች በተገኙበት በተለይ ደግሞ በጣም በሴቶች ላይ በግጥም መልክ እየቀረበ በጣም ብዙ ግጥሞችን አላድሜጋ ብቻ ግርዛትን የተለያዩ ተመሰለ ሴት ልጅም ከትምህርታውን እንዳታቋርጥ መማር እንዳለባት በጣም ብዙ ነገሮች ቀርቦ ዛሬ ይሄ በዓሉ በጣም ጥሩና አስፈላጊ በዓል ነው። ታይሲ አዳ የተሰኘ የድምፃዊ አፍሪካ ሊ ሶስተኛ የሙዚቃ አልበም በትላንትናው እለት በሰመራ ከተማ በድምቀት ተመርቋል። ባልደረባችን አሚር መሀመድ ጉዳዩን ከቦታው ተገኝቶ ዘግቦታል። እንደሚቀጥለው ይቀርባል። አልበሙን ትላንት ጥቅምት 9 2018 ዓ ም በአፋሯ መዲና ሰመራ ከተማ ላይ የክልሉ ከፍተኛ የሥራ ኃላፊዎች፣ ታዋቂ ድምፃውያንና በርካታ ታዳሚዎች በተገኙበት በይፋ ተመርቋል። አልበሙን ሰርቶ ለማጠናቀቅ ሦስት ዓመት የፈጀ ሲሆን አምስት ሚሊዮን ብር ወጪም ተደርጎበታል። አልበሙ ውስጥ ስምንት የሙዚቃ ትራኮች ያሉት ሲሆን አራቱ የሙዚቃ ክሊፕ እንደተሰራላቸው በምርቃቱ ላይ ተገልጿል። በአልበሙ የምርቃት ሥነ ሥርዓት ላይ የተገኙት የአፋር ክልል ባህል ስፖርትና ወጣቶች ቢሮ ምክትል ኃላፊ መር ባደረጉት ንግግር ሙዚቃ ህዝብን ከህዝብ የሚያስተሳስር፣ የሚያግባባና የሚያፋቅር የኪነ ጥበብ አንዱ አካል ነው ብለዋል። ስለሆነም ባህልን ከሀገር አልፎ ለዓለም ለማስተዋወቅ የሙዚቃና የኪነ ጥበብ ስራዎችን መደገፍና ማበረታታት ያስፈልጋል ብለዋል። የአፋር ህዝብ የሰው ዘር መነሻ ታሪክና የባለብዙ ቱባ ባህል ባለቤት የሆነ ህዝብ ነው። ይህንን ባህልና ታሪክ ለዓለም ህዝብ ለማስተዋወቅ በማሰብ የሙዚቃ አልበም ሰርቶ ማጠናቀቁን ድምፃዊው አፍሪካን አሊ በአልበሙ ምርቃት ላይ አብሶ ታስሯል በሙዚቃ አልበሙ ውስጥ የአፋርን ባህል የሚያስተዋውቁና የባህሉን ይዘት የሚያሳዩ የሙዚቃ ስራዎች እንደተካተቱበትም ድምፃዊው ገልጾልናል። በእለቱ የተመረቀው የሙዚቃ አልበም ሙዚቃ ብቻ ሳይሆን የአፋርን ትክክለኛ ባህል ሳይበረዝና ሳይከለስ ለዓለም ህዝብ አጉልቶ የሚያሳይ እንደሆነ አፍሪካናሊ ገልጾልናል። ድሮ ዘፈን ዘፍኝ አለው። በእርግጥ ግን ከድሮ ለየት የሚያደርገው ለአፋር ህዝብ ለትውልድ ማወርሰው ነው። ምክንያቱም ባህል ብቻ ነው

አዲስ ፈጠራ አይደለም የነበረው አሻሽዬ ያደርኩት ነው፣ ግን ለአፋር ሕዝብ ትልቅ አስተዋጽኦ አለ። የእኔ ትንሽ ነገር ነው፣ ግን ለሚቀጥለው ትህ ባህልን ከማስተዋወቅ አንጻር ለዓለም ከማስተዋወቅ አንጻር ትልቅ ነገር አሻራ አስቀምጫለሁ ማለት ይችላል። አልበሙ ለቀጣዩ ትውልድ የማስተላለፈው አደራ የጨምር ነው ሲልም አክሉልናል። ስለዚህ ብቻ ባህልን ሳይሆን የአፋር ቱሪስት መሰቦች ያለበት እነ አሎሎባት ብትል እነ ዶሎል ብትል እነ አፋምቦ ብትል ሁሉም የቱሪስት መሰቦችን ሁሉም ነገር ከተነበታል። እኔ ከመጀመሪያዎች ተረክባለሁ። ከእኔ የሚረክቡ ትውልድ መኖር አለበት። ስለዚህ ትውልዱ አደራ ለነሱ ሰጥቻለሁ። እኔ ማለት ድምፅ አፍሪካን አሊ የአፋርን ቱባ ባህል በሙዚቃ ስራ በማስተዋወቅና ና ለዓለም ህዝብ በማድረስ እያደረገ ላለው ከፍተኛ አስተዋጽኦ የክልሉ ባህል ስፖርት ና ወጣቶች ቢሮ የአፋር ባህል ባህል አምባሳደር አድርጎ ሾሞታል። በምርቃት ሥነ ሥርዓት ላይ የታደሙት አንጋፋ ድምፃውያን ውስጥ ዘፋ ኪሮስ እና ሄለን በርሄ የሙዚቃ ሥራዎቻቸውን ያቀረቡ ሲሆን ለአፋር ሕዝብ ያላቸውን ፍቅርና ክብሮት እንዲህ ባለው መልኩ አጫውተውናል። በመጀመሪያ ደረጃ አሊ አፍሪካ እንኳን ደስ አለ ብያለሁ። በጣም ምርጥ ወንድሜ ስለሆንክ ደግሞ በዛ ላይ ኮራ ብሃለሁ። በጣም አሪፍ ልጅ ነው በጸባዩ ማለት ነው። በስራው ደግሞ አንደኛ እና መናገር ከምችለው በላይ ደግሞ ቪዲዮ ክሊፑን አይተነዋል እና ሜሎዲዎቹ በጣም ያምራሉ ባህሎቹ በጣም ያምራሉ። የሰራባቸው መንገዶች በአጠቃላይ የእውነት የነምላሽ በጣም ነው የሚያምሩ ና ለትውልድ አረለም በጣም የሚቀመጥ ስራ ነው የሰራው ና አላቅም ይበል ነው ምለው ሌላ ምለው ነገር የለኝም። በጣም ደስ የሚል ስራ ነው። ስለ አፍሪካ ስትናገር መሰረቱን ያለቀቀ ባህልን የበለጠ ትልቅ ሆኖ እንዲታይ የሰራበት ጊዜ ነው ና የአንድ አካባቢ ብቻ አይደለም የሰራው አፍሪካ ሁሉ የሁሉ በየወረዳው ሰርቶታል ባህሉን መሰረቱን ሳይለቅ። ስለዚህ አሁን ለሚመጣ ትውልድ ትልቅ መንገድ የከፈተው አፍሪካ ከፍ አድርጎታል እና ስራው በጣም ደስ ይለኛል። በዚህ አጋጣሚ አፋር ሲባል ሁሉ ነገር ያው ዳሎል፣ ጨቡ፣ ወተቡ ሁሉ ነገር ነው የሚመጣውና በዚህ አጋጣሚ ከአፋር ከአሊ አፍሪካ ጋር ዘመን እየሰራ ነው። ኦልሞስት ሶስት አመት ሆኖታል አልጨረስነውም፣ ግን አሁን ኦልሞስት የእሱን ስራ ከጨረሰ በኋላ የሱን ደግሞ እንጨርሳለን ብዬ አስባለሁ። አሪፍ ስራ ነው፣ እሱም የባህል ነው። በሚገርም ሁኔታ ስለ አፋር ብዙ ነገር መናገር ይቻላል። ያው ሰአቱን አጭር ከመሆኑ አኳያ የውስጤን ያለውን ፍቅር ትንሽ ብናገር አፋር በጣም እንግዳ ተቀባይ ሩህሩህ ህዝብ ነው። በቃ ላመነበት ሳማኝ እንዲሁ ዘላቂ ፍቅር ያለውና አስተዋይ ህዝብ ነው። ባህሉን ጠባቂ ነው። የአፋር ህዝብ ከባህሉ ባህሉን ሊለቅ በፍጹም፣ መሰረቱን በትክክል የሚያውቅ ህዝብ ነውና በዚህ አጋጣሚ ለአፋር ህዝብ ትልቅ ከፍ ያለ ክብር አለኝ። በጣም ነው የምወዳችሁ። ነው መለ። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ማስተዋልንና ትዕግስትን ካስማቸው አድርገው የኖሩ እንቁ ኢትዮጵያዊ ነበሩ ሲል ፕሬዝዳንት ታየ አዝቀ ስላሴ ገለጹ። የተቀዳሚ ሙፍቲ ሀጂ ኡመር እድሪስ ስርዓተ ቀብር በዛሬው ዕለት በአዲስ አበባ ከተማ ተፈጽሟል። መሐመድ አሊ እንደሚቀጥለው ያቀርበዋል። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ባጋጠማቸው የጤና እክል በሕክምና ሲረዱ ቆይተው በተወለዱ በዘጠና አራት ዓመታቸው ትናንት የህልፈተ ሕይወታቸው ዜና መሰማቱ ይታወሳል። ይህን ተከትሎም የመንግሥት ከፍተኛ አመራሮች የሃይማኖት አባቶችን ጨምሮ የተለያዩ የህብረተሰብ ክፍሎች የተሰማቸውን ጥልቅ ሀዘን እየገለጹ ይገኛል። ህልፈተ ሕይወታቸውን ተከትሎ በሃይማኖቱ አስተምሮ መሰረት ሥርዓተ አልጀናዛ ለአርባ ዓመታት ሃይማኖታዊ ትምህርት ሲያስተምሩበት በነበረው በኒ መስጊድ በማከናወን በሚሊኒየም አዳራሽ ኢፌድሬ ፕሬዚዳንት አያስ ቅስላሴና ሌሎች ከፍተኛ የመንግሥት የሥራ ኃላፊዎች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች በተገኙበት አስክሬናቸው በክብር ሽኝት ተደርጎለታል። የተቀዳሚ ሙፍቲ ሀጂ ዑመር እድሪስ አስክሬን ሽኝት ሥነ ሥርዓት ላይ የተገኙት ፕሬዚዳንት አያስ ቅስላሴ ባደረጉት ንግግርም ኢትዮጵያ ዛሬ ታላቅ ሰው በማጣቷ መሪር ሐዘን ውስጥ ናት ብለዋል። ተቀዳሚ ሙፍቲ ሀጅ ዑመር እድሪስ በጎ መምህርና አባት እንደነበሩ ገልጸው ለመላ ኢትዮጵያውያን ይህን እውቀታቸውን ሲያስተምሩ እንደነበረም አክለዋል። በእውቀት ልገሳቸውና በበጎ ስራቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው ያሉት ፕሬዚዳንቱ በኖሩበት ዘመን ሁሉ ለኢትዮጵያ አንድነትና ሰላም ሰብከዋልም ብለዋል። ፕሬዚዳንት ታዬ አጽቀሥላሴ በኢትዮጵያ መንግሥትና ሕዝብ ስም ለሁሉም ኢትዮጵያውያን መጽናናትንም ተመኝተዋል። በዕለቱ የተገኙት የሰላም ሚኒስትር አቶ መሐመድ እድሪስ በበኩላቸው ተቀዳሚው ሙፍቲ ሀጂ ዑመር እድሪስ በሕይወት ዘመናቸው ለእስልምና እምነት ተከታዮች ብቻም ሳይሆን ለሁሉም ኢትዮጵያውያን በቅንነት ያገለግሉ ታላቅ አባት ናቸው ሲሉ ገልጸዋቸዋል። በመጨረሻም የተቀዳሚ ሙፍቲ ሀጂ ዑመር እድሪስ ሥርዓተ ቅብር የሃይማኖት አባቶችና የተለያዩ ህብረተሰብ ክፍሎች በተገኙበት በተዘጋጀላቸው መካነ መቃብር አስክሬናቸውን በክብር የማሳረፍ ሥነ ሥርዓት ተከናውኗል። ተቀዳሚው ሙፍቲ ሀጂ ዑመር እድሪስ በ1924 በወሎ ጎሮና የተወለዱ ሲሆን የዘጠኝ ልጆች አባት እንደነበሩ ከግል ታሪካቸው የተገኘው መረጃ ያሳያል። ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ለአምሳ ዓመታት በቆየው በአዲስ አበባ ሕይወታቸው ቅዱስ ቁርአንን ከሶስት መቶ ጊዜ በላይ ተርጉመው ያስተማሩ ሲሆን በአስራ ዘጠኝ ስልሳ ሰባት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረትም የምክር ቤቱ አባልና የኦሎማች ምክር ቤት ነበሩ። ከ2010 መጋቢት እስከ ግንቦት ወር 2014 ዓም ድረስም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እንዲሁም የኢትዮጵያ ሃይማኖት ተቋማቶች ጉባኤ በላይ ጠባቂ በመሆንም አገልግለዋል።